እንድች እኔ አባቴ በቃ ትልቅ ሰው ከእንዳ አግብቼ እስኮወጣ ገርፎኝ አስታወሻለቅ፣ ግን ይገስጸል። ሲገስጽ ደግሞ ትፈረዋለህ። እኔ አባቴ ሲገስፀኝ እፈረዋለሁ፣ እደነግጣለሁ። አንዳንዴ ሀይ ይሄ አይባልም ሲል ቶሎ ቀብ ታረገዋል ይ በቃ ቺ አታደርግበትም አባት ላይ ለምን በግልጽ ነው የሚነግርህም እንደ ልብም ነፃነት የሚሰጥ አባት ነው። ከርኅራዬ ለአንተ ትልቅ ቦታ እንድትደርስ እስከ መድከም ነው የአባታችን ጥረት የነበረው። ፕላስ ደግሞ አባታችን በጣም ሞዴል ሁሌ እኔ አንስቼ አልጠገም። ሚስቱን በመውደድ የሚወዳደረው የለም። እኔ አይቼ አላውቅም እንደዚያ አይነት አባቶች። በጣም ነፃ ነው። ሲጠራት እራሱ ፀሐይን ፀሐይን ነው የሚላት እራሱ እራሱ ፀሐይ እንኳን ብሎ በሙሉ እንትኑ አይጠራትም እና በጣም ያሞጋግሳታል። እሷ የሰራችው ነገር ጣፍጦትም አልጣፈጠውም ሊሆን ይችላል፣ ፀሐይ እኮ ናት የሰራችው፣ ሚስቴ ባለሙያ። በቃ ብቻ የሆነ በጣም ሚስቱን ኦቨር የሚወድ እና ፋሚሉ ኖቫር የሚንከባከባባት። መመሪ ሩይ ደግሞ እኔ ኢየሱስ ክርስቶስን ያወቅኩት በመመሬ ህሩይ ነው። ድሮ ያው እምነቴ ስለሌለኛ ቤት ውስጥ አናቀውም። ግን ያው ዝናሽ ቤታችን የነበረችው አክስታችን መዝሙር ታስጠናን ነበር። የሆነ መዝሙር መጽሐፍ አለ። ያው እሷ ታነባልሽ ነው በግድ ሁላ የምታዘምረን፣ እና ዜማ የምታወጣው ራሷ ናት። በምትሰማው በሬዲዮ በምትሰማው ከመዝሙረ ዳዊት ልባቸው አይደንግጥ እኔንም እመኑ ብዙ ቦታ ሞልቷል። አብን ብትለምኑ ይሄ ግጥሙ ራሱ አይረሳኝም፣ ታስጠናናለች እና ክርስቶስ ኢየሱስ ማን ነው? ሁሌ በቃ ኢየሱስ ማን ነው የሚል ጥያቄ ነው እንጂ መልሶ ተመልሶልኝ አያውቅም ነበር እና አያቴ ጋር ይዛኝ ስትሄድ አትናገርም። እናቴ ሰርፕራይዝ ነው የምታረግ። ልብስም ስትገዛለህ ገዝታ በቁምሳጥን ውስጥ አስቀምጣ ደብቃ ልክ ወይ ጥምቀት ሲመጣ አውጥታ ትሰጠናል። እንደዛ ነው ሰርፕራይዝ። ከዛ የሆነ ቦታ ልወስድሽ ነው ተባልኩኝ። ፀጉሬ የተሰራ ለምን እንደሆነ አላውቅም። በቃ ኢየሱስ ክርስቶስ ጋር ልትወስደኝ ነው ብዬ ውስጤ አመን። ከዛ ሩቅ ነው እንግዲህ ሐረር ከሆሳና፣ እዛ ሂርና ሐረር ነው ወደዛ ነው መጣቀሻ የሚባል ከዛ ደግሞ በእግር የሚገባ መንገድ አለ ሁለት ቀን የፈጀው የዛን ጊዜ መንገዱም ኮሮኮንች ነው መሰለኝ። እንዳውም አስፓልታ ደረ እዛ ልክ ስንደርስ አንድ ሰው እንኮኮ አድርጎኝ ምን ማለት ሄደ። የእግር መንገድ አለ። ከዛ ይዛ የነበረው ከአዲስ አበባ የገዛችው ኳሊቲ ዘቢብ የታሸገ እንደዚህ ዘቢብ ጠዋፍ ቢሂ ጠዋፉ ራሱ ያምራል። ትልቅ ቢጫ ጧፍ ማዕት ነው ታስሮ ከዛ ዘቢብ ሶስት ምናምን ሽግ ይሆናል። እጣኑ ደግሞ የቤተ ክርስቲያን ነጭ እና ለማን ነው ስለ አልነገረችኝም ልሰጠው ለምንሄድበት ቦታ ነው የተገዛው የተባልኩት ስለዚህ በቃ አመነ ልቤ ማለት ነው እና ልክ ስንደርስ መምሬሩ መልኩ ቀይ ነው በጣም ነው የሚያምር ቆንጆ ነው የግሪክ ይመስ የግሪክ መልክ ነው ያለ ጥርሱ ግጥም ያለ ደስ የሚል በዛ ሰዓት ጎልማሳ ነው የሚያምር እንዲህ የጠመጠመ ቁምጣን የለበሰው ቁምጣ ለብሶ በረባሶ ጫማ አርጓል ልካሁን የደረስንበት ሰዓት ወደ ማታ በሬዎች ገብተው ያረሱ በሬዎች ገብተው ምግብ የሚሰጥበት ሰዓት ነው እና ግቢው ትልቅ በንትን የተከበበ ግቢ ቆርቆሮ ቤት አለ፣ ጎተራል። ብቻ አይቸው ማላቀው ኢቨንት ነው እዛ ነበር። ስለዚህ በቃ ኢየሱስ ክርስቶስ ጋር ደረስ። ልክ ሲመጣ እየሳቀ ሲመጣ ያምራል፣ ቆንጆ ነው። እኔን ዚህ ተቀበልና ሳምን ያልቀፋል። ስለዚህ በቃ ኢየሱስ ክርስቶስ ጋር መጣው ነው ያመንኩት ማለት ነው። እና ሚገርም ከዛ በኋላ ነው አያቴ መሆኑን የእሱ አባት መሆኑን የተረዳሁት፣ የተነገረኝ የተነገረ። ከዛ ግን ኢየሱስ ክርስቶሱን ነው አወቅኩት ያልኩ። አባ ንጹህ አገልጋይ፣ ንጹህ ንጹህ። እኔ በቃ ሁሌ የሚገርመኝ የልማ መዝሙር አቤቱ ደግ ሰው አልቋልና እሱን ስሰማ አባን ማስተስ፣ ንጹህ አገልጋይ ምንም ከራሱ የሚሰጥ እንጂ የማይቀበል አገልጋይ ነው። ቤት ውስጥ ሁሉ ነገር ተዘጋጅቶ ነው ወደ ቤተ ክርስቲያን የሚሄደው። ቀዳሽ ነው፣ ገበዝ ነው፣ በቃ ሁሉንም ነገር ያደርጋል። ለቤተ ክርስቲያን ቀፎ አለው፣ ሰላሳ አምስት ብዙ ቀፎ አለው፣ ወደ ሀምሳ ቀፎ ሲቆርጥ እንዲህ አስር ታኒካ ማር ተጭኖ የሚሄደው አስራት በኩራት ማለት ነው። ያንን ምንድነው እያንዳንዳቸው ልጆች ከከተማ ሲመጡ ያንን የሚያመጡለት ለመቀደሻ ለቤተ ክርስቲያን ጧፉ የሚመጣው ዘቢቡ፣ ጣኑ አማኑኤል ቤተ ክርስቲያን ነው መጣቀሻል ሄዶ ከዛ ደግሞ በጣም ጽድት ብሎ ነው የሚሄደው። ሊቀድስ ሲሄድ ሌሊት ስድስት ሰዓት ነው የሚነሳው። ከአፉ ቅዳሴና ዝማሬ ያታጣል። ትክክለኛ ሰው ነው። በቃ ሚስቱን ደግሞ የሚወድ ቤተሰቡ ለልጆች ፍቅር ያለው አባት ነው። እማማ አንድ ቀን በስተት በስተት አንቺ እንኳ ብሎ አይጠራት። በጣም ነው የሚያከብራት፣ በጣም ነው የምታከብረው። በጣም ይከባበራል፣ ይዋደዳሉ። በቃ እና ትክክለኛ ይሄ የለም በቃ ክርስቶስ የሚተርኩ አይነት ክርስቲያን ነበረ አያቴ፣ የዛን ጊዜ እሱ ለእኔ በቃ ከአባቴ ቀጥሎ ያልኩ ትምህርት በጣም አፕሪሼት ያደርገኛል እና ሁሌ መማር ስለምፈልግ ፊደል ገዝቶልኛል። እኔን አለቃ አለቃ ነሽ አንቺ ይለኛል። በቃ ማለት በጣም ስለሚወደኝ አለቃ ነሽ፣ ጎበዝ ነሽ፣ አንቺ ነሽ ልጆቹን የምታስጠኝ። እንደ አለቃ እንዲህ አርጩሜ ምናምን ይዤ ልጆቹን ፊደል አስቆጥራለሁ። ገና ትምህርት ቤት አልገባ በጣም ሕጻን ከዛ አንድ ቀን የምናደረግኩኝ ድሮ መሰረተ ትምህርት ምናምን ይባላል። ከዛ ይሄዳ ኦሮሞዎቹ ናቸው ይሄዳሉ ግን ቋንቋቸውን አላውቅም፣ ግን ደግሞ ይወዱኛል። ሳይስመኝ የሚያልፍ ሰው የለ፣ በጣም ይወዱኛል። ከዛ አንድ ቀን በጥዋት ተነሳሁና፣ ሌሊት ደብተር ይዤ የማን ደብተር እንዲያስኩ ራሱ አላውቅም። ከነሱ ዋለ ዋለ እየተከተልኩ ሄድኩና የሚገቡበት ቦታ ገባሁ። ልክ ስገባ ትምህርት ቤት ነው። ቁጭ አልኩኝ። ከዛ ማነው አስተማሪ አጎቴ ብቅ ሲል ነበልባል ነው የሚለኝ። አንቺ ነበልባል ምን ትሰሪያለሽ? ልማር ነው የመጣሁት። ተምሬ ገባሁ። ለካ ሰፈሩ ተናውጣል፣ በቃ ልጅ ጠፋች ተብሎ። ሩቅ እኮ ነው፣ ግር መንገዱ እራሱ ሩቅ ነው። ስመለስ እማማ በቃ ሳት ጎርሳለች። ልትገርፈኝ ታያት አላት ሙር ናት። እዛ አስጣለኝ አያቴ አስጣለኝ። በቃ የእውነት ጎበዝ ሆንኩኝና እናቴ እራሱ መታ ትምህርት ቤት ላስገባት ብላ ስትወስደኝ አንደኛ ክፍል ዜሮ ክፍል አልተማርኩ፣ ቀጥታው ሁለተኛ ነው የገባሁት። ለምን እኔ ራሴ ምሁር ብቁ አድርጌ ነበረ ራሴን ስዬ ነበረው እና በጣም መምሬሩ ቢኖር እንጃ አስር ሃያ ቢኖር ላሉ እናይነት ሰዎች በጣም ታታሪ ገበሬዎች ለጋሶች። የእኔ ቢጤ ሲመጣ እኮ አያታችን አታምንም። ነጭ ጤፍ ከጎተራ ይሄ ቁና የለም ሀያ አምስት ኪሎ ይሆናል ያ ቁና። ነጠላችሁን ዘርጉ ተብለው ይዘረ ተሸክመው ነው የሚሄዱት። በልተው ጠጥተው ያንን ጤፍ፣ ማሽላ ካለ ማሽላ፣ በቆሎ ጎተራው ይሄ በበረከት ሙልትልትልትልት ያለ ሰው ነው አያታችን። ጓሮ ቡና አለው እርሻው ሰፊ ነው። በጣም ታታሪ ሰራተኛ ነው። ሰው ክፉ አይናገርም። ይሄ ሄዶ ከሰው ጋር አይጋጭም። በጣም ህዝብ የሚያክ ህዝብ ነው የሚያከብረው። ይሄ ጥቂት ሰው አይደለ ህዝብ ያከብረዋል። ሙስሊም ያከብረዋል ክርስቲያን እና የሚገርም አያት ነው የነበረን። እና እሱ ለራሱ ለእኔ መሰራት በቃ ትልቅ አስተዋጽኦ ነበር በህይወቴ። በጣም ትልልቅ ሰዎች እነሱ እናቃለን፣ በጣም ደስ ይላል። እኔ ምድለኛ ነኝ አያታችንን ሌጋሲ በመቀበል ከቤተሰቦቻችን ካህን የሆንኩት እኔ ነኝ። ብዙ ዲያቆናት ነበሩ። እንደውም እኔም ክረምት ክረምት አልፎ አልፎ ሄድ ነበር እዛ። እና የማስታውሰው ያልሽኝ አንዳንድ ጋዎች ይታዩኛል ግን የበለጠ ማታ ማታ ዜማ ሲያስተምር አጎቶቻችንን የእኛ ኩዮች ሆነ አጎቶች አሉ፣ ብዙ ናቸው። ወንዶች አምስት ልጆች አሉት፣ ወንድ ሴት፣ አምስት ወንድ ሁ እንደዚ ያሉ እና ልጆች አሉ። ለእነሱ የሚያስተምረው ዜማ ዜማዊ ሚ ውስጥ አለ እና ማታ ማታ ተቀምጦ አሹቅ የሚባል የባቄላ ተቆልቶ የሚቀቀል እሱን እየበላን ቡና ይፈላል። አታችን ማማ ደግሞ ቡና ታፈላለች። እዚያው ሳት ያነደደች ምግብ እየሰራች ቡና ታፈላለች። እሱ ዜማ ያስደርጋል። እሱ ሱ አይረሳኝምና የሱን ክህነት የሱን ሌጋሲ እግዚአብሔር ለኔ ስለሰጠኝ በጣም እድለኛ ነኝ ብዬ ራሴን እቆጥራለሁ። ወደ አባታችን እንመለስ ወደ አቶ ገበረ ማርያም ወይም ወደ አባባዬ እንመለስ እና እኔ ለትዳር ትልቅ ምሳሌ ከማደርጋቸው ሰዎች በትምህርት የማነሳው አለው እሱን ነው ትዕግስተኛነቱ የእናታችን እናታችን ማለት ምንድነው ይሄ ምንድነው ይሄ ከመከሳት የሚወጣው ነበል ማለት ይሄ እሳተ ገሞራ አይነት ስትቆጣ ሁለት ሰዓት ልትቆጣ ትችላለች እና ዝም መውዳድ ያዳምጣታል ተቀምጦ ይሰባት ሰባት መሐል ላይ ዝም ብላኝ መሳተፍ ስትናገር ያስቀዋል። ከ ተብሎ ይሰቀና ወያቶ ጻሐ ሲል ትናደዳል። ይሳቀብኝ ብላ ወዲያው ጎጣዋን ታቆማለች። ማለት ይሳቀባት ስለሚመስላት እና ትዕግስቱ መልስ አለመስጠቱ። እና መልስ ሰጥቶ ቢሆን ኖረው ለእናታችን እኛ እዚህ ጋር እንደርስ ብለን ጤነኛ ቤተሰብ ሊሆን እንችላል። እና የእሱ ነገር እንዴት ነው? አንቺስ የምታየው ተጨማሪ አባታችን ላይ ያየሽው ለሌሎች ትምህርት ይሆናለች። መታስቢያው ነው ግልጽነቱ። አባታችን በቃ እንትን ነው እኮ ሁሌ እኔ ምሳሌ ማረ የትም ቦታ ብጋበዝ ስለ አባቴ ሳላወራ ቀርቼ አላውቅም። አንደኛ ሀቀኛ ነው። ሀቀኛ ስል አሁን መሀንዲስ ነው እኮ መሀንዲስ። በዛሬ ጊዜ ምን አይነት ሀብታም እንደሚሆን አስበው። ጓደኞቹ እንደሚዘርፉ ያውቃል እና በጣም አቀኛል ጉቦኛ ሲያወራ ራሱ እከሌ ጉቦኛው ማለት እንድንሰማ ነው። ጉቦኛ የሚለው ነገር በራሱ ጸያፍ እንደሆነ፣ ሰዎች የሚጠሉት ነገር እንደሆነ እንድንሰማው ነው የሚያወራ። ያ እከሌ ጉቦኛው፣ ያ ሌባ አጭበርባሪው እያለ መገለጻ ራሱ ያደርገው መጥፎ ሰው አይወድ እና አንደኛ፣ በጣም ይሄ የለም መደለያ የሚቀበል አይነት መሀንዲስ አይደለም። ለድሃ ደግሞ ሀቅ በሀቅ የሚፈርድ። ለምሳሌ መሬት ያለ አግባብ የተወሰደባት ሴት በቃ ይመለስላታል። ይሄ መሬት ገፍቶ ድንበር ሰው ወስዶባት ምናምን ይመለስላታል። ጉቦ ሊሰጥ የመጣ ሰው ደግሞ አለቀለት እና ማስታውሰው አንዲት ሴት ጉባ ሊጎባ እያለ እነሱ ራት ተጠርተውን ሄደዋል እና ስታምር እስካሁን ፊቴ ላይ ያጠፋ እንዲሹባ የተሰራ ታምር ሴት ለካ ባለ ሆቴል ናት። መጣች ጋሽ የሉ ሚሆን ስርዓቷ ራሱ ትዝ ላይ ያሉ በቃ ገባችና ከሊት መታ ነበር ብላችሁ ይሄን እቃ ስጡልኝ ብላ ወጣች። ልክ ምንድነው እኛ ክፍት ስናረገው ለስላሳ እንግዲህ ለስላሳ ብርቅ ኮሎ ድሮ ማአት ለስላሳ ቢራ ክፍት ስናርግ ክትፎ እንድ ቅቤው ራሱ ይፈሳል። በትልቅ ይጣባት ክትፎ ደስ አለን የዛኔ

እሷት ለማመጣል እኔ አልገባንም፣ እና ደነገጥን። ለምን ሁሉ ተቀበላቸዋለ ግን አልፈጸመላትም። እሷ እንደዛ ስላደረገች በኋላ ስሰማ ያለ አግባብ መሬት እንዲሰጣት ፈልጋ ነበርና። አንደኛ እቀኛ ነው አባታችን፣ ሁለተኛ ለፋሚሊው መሰረት የጣለው እሱ ነው። ለምሳሌ ብዙ ወንዶች ከሚስቶቻቸው ጋር የሚጣሉት በገንዘብ ነው። ትንሽዬ ገንዘብ ይሰጡና ባለፈው የሰጠው ሁኔታ ረግሹ ይላል በጣም ጠብጥል ይፈጠራል። አባባዬ ግን እንደዛ አይደለም። ደሞዙን አመጣ እንዳለ ነው የሚሰጣት ለእናታቸው። እሷ ለሻይ መጠጫ ቀንሳልኮ ነው የምትሰጣው። ከዚህ በኋላ ማይጨቀጭቀዋል ማንም አይጨቀጭቀው፣ አምጣ ብር የሚለው የለም። ፊልድ ከሄደ ደግሞ እኛ ቤት ማሩ፣ ቅቤው የሆነ ትርፍርፍ ያለ ቤት ነው። እንደዛ ነው። ምንም አይነት ጫና ሚስቱ ላይ ሚስቱ ቤተሰቧን በትክክል እንደምታስተዳድር የተረዳባለሁ ባል ነው አይጠራጠራትም ከሌላ ወንድ ጋር እንደዚያ አልሽ የለም አይቀኑም ይሄ ቅናት የለበትም ክፉ ቀናት ያዝናል በጣም ኦቨር ያዝናል እሩህ እሩህ ነው ቤተሰቦቿን ደግሞ በጣም ይወዳል አሁን የእናት የተቸገሩ ቤተሰቦች ስራ ያስይዛቸዋል ያስተምራል ይሄ ምሳሌ ነው በቃ ትክክለኛ ለቤተሰብ እና ለዘመድ እራሱ። አሁን የእናቴ ዘመድ ማይወደው አለ እሷ በፍቅር ነው የሚወደው። እስካሁን አይረሱትም፣ ከኛ በላይ ያስታውሱታል። በጣም ፍቅር መስጠት የሚያውቅ ትክክለኛ አባት እና አንድ ቀን ጨረሻ ስለ እሱ ልንገርና ቢርሲኖ ልጅ አራስ ሆኜ እነሱ ጋር ነበርኩ ብዙ ነገር እናወራል ሲጸለያለው እና አስቅኝም ነው ማለት የሚያረጋቸው ነገሮች ያስቃሉ። ይጸለያል ያልቆሙ ዝም ብዬ ሰማ አሉ ልጅን ፀሐይ እያሞቅ እሱ በረንዳ ላይ ነው። ጸለይ የጨረሰ ና እያንዳንዱን እኔ ድሮ ማውቃቸውን አበ ልጆቻችንን ሞተዋል እንዳሉ ስማቸውን፣ የክርስትና ስም ጠረጠጠ በገነት አኑራቸው። ጓደኛው ጠፋ ማን ነበር ብቻ ነው እንግዲህ እንደዚህ የአጭበርባሪ እሱን እንግዲህ አንተ ታውቀዋለህ የእሱንም ነፍስ በገነት አኑርልኝ። በጣም ከጨረሰ በኋላ አሁን ባየ ለምንድነው? ኧረ እሱማ አጭበርባሪ ነበር ጉቦ በላ እና እንደዚህ የዋል። ማለት ለሰው መጸለይ፣ ለሰው ለሰዎች በጎ መመኘት። ለቅሶ ሲደርስ አሁን ባየው ሰው ያስለቅሳል ይሄ ከሞተባቸው ሰዎች በላይ እሱ ሲያለቅስ ሰው ያለቅሳል። ካላመነበት እቅ የታባቱ እሱ ማቤት ለቅሶ ይሄዳል። የታባቱ ንስና እኔ ለሚስቱ ብዬ ለቅሰው ብደርሰው በዚህ ደረጃ ግልጽ ነው ማለት። ሰዎችን ሲያገኝ ሚስታቸው የሚበድሉ ሲያገኝ አንተ ሌባ አንተ ማግባቷ ነው እሷ ጥፋቷ በቃ። በጣም ትክክለኛ የሆነ ለሴቶች ደግሞ ተቆርቋሪ መብት መብት ሲበደል የማይወድ ወንዶች በሚስታቸው ላይ ደርበው ሲያገቡ የሚናደድ የሚወቅስ አይነት አባት ነው። ከአለባበስ ጀምሮ ምንድን ነው አንተ ይሄ ሁሉ ገንዘብ እያለ እንደዚህ ቁርፍድ ብለህ ብትሄደው እያለ ነው ሰዎችን የሚናገሩ ደስ የሚል ግልጽ የሆነ ሰው ደግሞ አይቀየመም። ያውቃል ሐቅ መሆን እንደሚናገር አባታችን ያውቃል። በሐቅ ነው ሰዎችን የሚወቅ ሰው እና አንድ ቀን

ጋሽ ገብረ ማርያም ሻንቆ ብለው ሰድበውኛ፣ ቆርጮ ነው ሚሄደዋለ ከዛ አባበለችው እናት ያዋ ብለው ምናምን፣ አልተቆጣችም ይቅርታ ርገል ብላ ስትል መጣ አባባዬ ማለት ነው ሰውየ ይወጣ ሻንቆ ምን እና፣ ሰውየው ራሱ ግልጽነቱ ገረመውና አልተቀየመውም በቃና። እንደዚህ ነበር። አልተረዳዱም ሁለቱም እ የዋህ ሰው ልብ ነው የነበረው እና ክፏ ይሄ ሰውን አድብቶ የሚጎዳ ክፋት ያለው ሰው አልነበረ እና ያ ተጽዕኖ ይመስለኛል አንተም ጋር የመጣው ይህ ለጋስነቱ። ኦቨር ለጋስ ነው እኮ አበባ፣ ደግ ሰው ነው። ምንም ሰው በልቶ የሚጠግብ አይመስለውም እና ሰው ነግሮኛል። እኔ አንዳንዴ ስለ ቤተሰብ የምሰማው ነገር ኮንትራክተር እያለ በግሉ ይሰራ ነበር አባትሽ እኮ ብሩን የጨረሰው የከሰረው ሰውዬ እያበላ ነዋል ብሉልኝ፣ ጠጡልኝ ነው አለ። እንደዛ አይደረግም። ያው እሱ ከደግነቱ እንጂ ለሌላ ነገር አልነበረም እና እንደዚ አይነት ሰው የነበረው በጣም መልካም አባት ነው የነበረ። እድለኞች ነ በጣም እድለኞች ነና የአንድ ጊዜ በጋሪ እንሄዳለን ወደ ቤተክርስቲያን መሰለኝ የምንሄደች፣ እና ባልና ሚስቶቹ ከፊትና ከኋላ፣ ባልየው ከፊት ወልቂጤ ነው ሴትያ ከኋላ ይሄዳሉ። ልፍ ሲል አያቸው ፊትና ማለት አቁብልኝ ጋ አቁብልኛል እና አንተ ባሪያን ያገባው ሚስት እኮ ያገባው ከጎን ከጎን እስኪዳት ብሎ ሊያስተካክል ወረደ፣ ማለት ሰዎቹ አፈሩ። ሴትዮ አልተለመዱ እነሱ አልተለማመዱ ያለን እንዴት አድርገው ጎንና ጎን ይሄዱ። አንድ ቀን ደግሞ ሰግጥር ሊመቶለት ከባለቤቱ የሚል አልተጻፈበትም እና ለሰላም አጣው ሰው አግብቻ ያለው በትልዲ አው አይሄዱም። አባዬ ካልተጠራይ ሰርግ ላይ ቢሞት ቢሞት ድግስ ላይ እሷ ከሌለች አይታደምም። ሌላው ለየት የሚያደርገው ባህሪ ወንዶች አራስ አይመርቁም። አሁን እኛ አካባቢ አራስ አይመርቁም፣ ሴቶች ነው የሚመርቁት። ይሄ ብቸኛ ወንድ አባባዬ ነው ከሚስቱ ጋር ሄዶ ገንፎም መብላት ካለበት በልቶ መርቆ አጫውቶ ይመለሳል። ለምንድን ነው ሲሉት፣ ሴት ልጅ እኮ ተጎርታ ልጅን የሚያል ነገር እኮ ነው የወለደችው፣ ሰው ነው እኮ የወለደችው። እንዴት ነው ማትጠየቀው ሰው ስለም ሴት ስለምትንቁ ነው ብሎ ይቆጣልና። ሽምግልና ራሱ ሲያስቀምጡት ሽምግልና መንገድ ላይ እየሄድ ሰው ሲጣላ አብሬው እየሄድኩ ነው። ሰው ሲጣላ በደንብ ያዳምጣል ማን ጥፋተኛ እንደሆነ ጥፋተኛውን እስኪ አያገባውም ልክ ልኩን ነግሮ ነው ሄደ። በዛ ሁሉም ያባረረው ማለት ነው። ይህ እንደ ሻንግሎ የሰውን ጥፋት ሸፋፍ ነው ማለፍ አይችልበት። በጣም ሆስፒታል ሄደን ትንሽ አሞት እዚህ ቤተል ሆስፒታል ሄደን፣ ሪሰፕሽን አካባቢ አንድ ሴት ትቆጣለች እና ከአንድ ክፍሎ ጋ ሆነ ብቻ፣ እዛ አካባቢ እንግዳ ተቀባይዋ ጋር ትጣላለች እና ተናደደ ሲያያት ስትቆጣ ሲያየው ከጥሩ ሄዶና ያቺ አስተናጋጇ ማለት እንዴት ሰው ታጉላያለሽ? ምንም እንኳን መልከቷ ምንስ ተነከኛ ተረጊት ሄዶ ነው ተቆጣት። አባታችን ትልቅ ሰው ስለሆነ ቀጠሮ አለሽ ነው ያለ። አትረጋጊ እና የሚገርመኝ እንዲህ ዓይነት ነገር ሲያደርግ ሰዎቹ ሰዎች ያዳመጡታል። በትክክል አይቀጥሉም። ከዛ እሱ ከተናገረ በኋላ ሴትየዋም ተነስታ ሄደች። በቃ ጸጋ አለው። ለዛ ነው እኔ የሚመስለኛል ጸጋ አለው። ይህ የመወደድ ጸጋ። ለምሳሌ ታክሲ ውስጥ ተሳፍሮ እኮ ሙሉ የታክሲ ሰው እየሳቀን የሚደርሰው ሂሳብ አንቀበል የሚሉት ይወዱታል። በቃ ተጫዋች፣ ኦቨር የሆነ ተጫዋች ነው እና አንዴ ያጋጠመውን ነገር ሲነግረኝ ከሰበታ ወደ አዲስ አበባ ስመጣ ነል የሰኔ ጾም ላይ ያሱ ስኳር በሽተኛ ነው ከዛ ሽንብራ አየውና እሸት ግዛልኝ አልኩት። ረዳ ያው እያሳቁ ስለሆነ ረዳቱ ገዝቶ አቀበለው እየበላው፣ ከጠገቤ ሴት ተቀምጣ ወጣት ናት ተቀምጣለች። አ እንብላ ስላት ጾም ነው ስትለኝ፣ እኔ ሽማግሌው እያለው አንቺ ጾም ያለሽ ብዬ እየቀለድኩ። ከዛ ወራጅ ብላ ወረደቻል። ከዛ ከሆነ ደቂቃ በኋላ ታክሲ ይከተልናል ይከተልናል። አቁም አቁም ተብሎ አቁም መኪና ልጅቷ መጣች መጣችን። ይሄ ሰውዬ ነው የሰረቀኝ አለች። ለካ ሞባይሏ ጠፍቶባት ነው። ይሄ ሰውዬ ይሄ ነው የሰረቀኝ ስት፣ ተረጋግቼ ተይ፣ እኔም እንዳንቺ ትልልቅ ልጆች አሉኝ አልኳት። አሉ ሽምብራዬን እየበላሁ አንተ ነህ ሌባ ስትለኝ፣ ሁሉ ሌባ ስትለው አልተናገራት። አዘንኩ በጣም እኔ ስሜታዊ ሆንኩኝ። ይሄ ነው ሌባ። ከዛ ጥግ ያለው ሰው እስኪ ስልክ ቁጥርሽ ንገሪኝ አለች። እንግዲህ አቡባይ አልወረደም ምናለም ሲደወል ቦርሳዋ ውስጥ ጮፈሱል። እንዴት ብላ ዘላ እንደወረደ ከዛ ሊደበድባት ያዛት አለ ረዳቱ ልቀቀት፣ ተዋት ወዳኝ ነው ስል ሰው ብሎ ሳቅ አለና ገረመኝ። ትዕግስቱ ማለት እኔ በሆን አሁን እጣላለሁ። ትዕግስተኛ፣ በጣም ትዕግስተኛ። ትዕግስትም የለም በቃ ጠበበኛ አይነት ሰው ነው የነበረው እና ምሳሌ መሆን የሚችለው አባት ነው። አባት እግዚአብሔርን ማሳየት የሚችለው በደግነት ልጆቹን ሲመራ ቤቱን ሲያስተዳድር። አሁን እኛ እድለኞች ነን ብዬ ማምነው እግዚአብሔር እንዲገባን አርጓናል። አባታችን አንዲት ሴት አረብ ሀገር ስለ አባትነት አስተምር እኔ ከመድረክ ስወርድ መታ ምንድን ነው የምትለው? እኔ እኮ አባቴን በጣም ነው የማልወደው ብዙ ክፉ ነገር አድርጎኛል። እና እግዚአብሔር አባት ነው ሲባል ይከፋኛል እና እግዚአብሔርን እንኳን ስጸልይ በሰማያት የምትኖር እናታችን ነው ብዬ ነው የምጸልየው፣ አባት ልለው አልፈልግም ስትል፣ ወዲያው ትዝ ያለኝ አባታችን ነው። እንዴት እድለኞች ነን እኛ። ምን ዓይነት አባት መሆን እንዳለብን ሰርቶናል። አሁን እኛ እኔ አሁን አባቴ ሰርቶኛል፣ እንዴት አይነት አባት መሆን እንዳለብኝ አስተምሮኛል ብዬ እግዚአብሔርን እንድናይ ያድጎናል። ብዙ ወንዶች አላችሁ ይህንን ፕሮግራም የምትከታተሉና ጥሩ አባት መሆን የሆነ ጥሩ አባት መሆን ጥሩን እግዚአብሔርን ያንደጉን እግዚአብሔርን የምናሳየ እኛ ነን። ደግሞ ልጆች ሃይማኖትን ከአባታቸው ነው የሚማሩት፣ እና ይሄንን ነገር ከአባታችን ተምረናል። ሌላ ወንዶች በደንብ ቢሰሙት ትዳር አለያዙም፣ የያዙም ብዙ ጊዜ ስሜታዊነት ያጠቃቸዋል። ወንዶች ስሜታቸው መቆጣጠራቸው፣ ንዴታቸው፣ አሁን እንዳልነው ነው። ከአባዬ የበለጠ ለእኛ ሚስት የለም በጣም ነው ኦቨር ነው በሆነ ባሎ ነው ማለት እሷ አይታ የምታልፈው ነገር የለም። ለምንድን ነው አባታችን ይመታት ያልነበረ? ለምንድን ነው ዝም በይ ብሏን? በጥፊ ቢላት እኮ ሌላ ቀን ላትናገር ትችላል። እያልቻለ እኮ ስለማይችላት እኮ አይደለም፣ ይችላታል እኮ ግን ይታገሳታል። ወይ ይሄኔ እኮ ይሰማል ወይ እኮ ዝም ብሎ የሚያያት የሚሰማት መስሎ እኳ ይሰማት በአንዱ ሰምቶ በአንዱ የፈሰ። በዚህ ደረጃ ቶለሬት ስላደረገ ነው ትዳሩን የገነባው ልጆቹን ጥሩ አድርጎ ያሳደገው። የእናታችን ድካም ደግሞ ሚዛና ሚዛን የሚደፋ ድካም። ይሄ ለቤቷ እያንዳንዱ ነገር አብልጣ ምሰራው እሱ ቤቷን የምትሰራው እሷ ነው። ቤት ስትሰራ እናታችን ራሷ ቆማ ይጭቃው ምን ይ ያላ እንትናት ጠንካራ ሴትናት ያንን ታደርቷታል።